በሀገር ውስጥና ከሀገር ውጭ ለምትገኙ ለኢትዮጵያ ወንጌላውያን ቤተክርስቲያናት ምዕመናን እንዲሁም ለመላው የክርስትና እምነት ተከታዮች እንኳን ለ2017 ዓመተ ምህረት የጌታችንና የመድኃኒታችን የኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ አደረሰን ላለሁ። የትንሳኤን በዓል በምናከብርበት ጊዜ ጌታችን ኢየሱስ ክርስቶስ የሰው ልጆች ለማዳን የሄደበትን መንገድ እናያለን። እነዚህ መንገዶች የመከራም፣ የስቃይም የትህትና መንገዶች ናቸው። በመጨረሻም ስለኛ ኃጢአት እና በደል በቅራኔው መስቀል ላይ ህይወቱ ለኛ የሰጠን ጌታ በተለይ የህመማቱን ሳምንት ብለን የምንጠራቸውን ከሆሳእናው እሁድ ጀምሮ እስከ ተንሳኤው ያሉትን ቀናት በነዚህ ቀናት ውስጥ የተከናወኑትን ተግባራት በምንመለከትበት ጊዜ ለዛሬው ህይወታችን ብዙ እሴቶችን ብዙ ትምህርቶችን የምናገኝበት ይሆናል። ዘካርያስ 99 ላይ ንጉስሽ ዋህና ትሑት ሆኖ ነው በአህያይቱና በአህያይቱ ውርንጫ ተቀምጦ ወደ አንቺ ይመጣል ተብሎ የተነገራት ኢየሩሳሌም ክርስቶስ ወደ እርሷ ሲመጣ ለሰላሟ የሚሆነውን ስላላወቀች ከተማይቱን አይቶ አለቀሰላት ይላል። በዕለተ ሆሳዕና ወደ ከተማው በሚገባበት ቀን በአህያይቱ ውርንጫ ተቀምጦ የገባበት ሁኔታ ከቀደሙት ነገስታት የተለየ ነው። ነገስታቱ በፈረስ፣ ፈረስ የጦርነት ምሳሌ ነው፣ የአሸናፊነት ምሳሌ ነው፣ የድል አድራጊነት ምሳሌ ነው። አሁን ግን ጌታዋ የዋህና ትሑት ነው። መካከሏ ሊገኝ ወደ ኢየሩሳሌም ሲመጣ ከተማይቱ ለደህንነቷ ለቤዛነቷ ምክንያት የሆነውን ባለማወቋ እንዳለቀሰላት እናያለን። ሆኖም ግን ህዝቡ በሙሉ ሆሳአና ሆሳአና ብሎ ጮኋል። እሑድ ቀን እና በዕለተ ሰኞ ደግሞ ቤተ መቅደሱን ከወንበዴዎች ዋሻነት የእግዚአብሔር ቤት የጸሎት ቤት እንጂ የሸቃጮችና የለዋጮች ቤት አይደለም፣ ወይም ንግድ በማይገባ ቦታ መሆን የለበትም ብሎ ይሄ የአምልኮን ንጽህና የሚያመለክተን ነው። ሁማንን የፈወሰበት ያስተማረበት ደግሞ እለት አለ። ማክሰኞ ይሁዳ እሱን ለመካድ ለመሸጥ አሳልፎ ለመስጠት የተደራደረው ረቡዕ እለት ነው። የቅርብ ወዳጁ የሆነው ከደቀ መዛሙርቱ አንዱ የሆነው ይሁዳ ክርስቶስን ለመሸጥ ተስማምቷል። ሐሙስ የደቀ መዛሙርቱን እግር ያጠበበትና የአገልጋይ ልውልነትን መርህ መሰረት ያስቀመጠበት ነው። በተለይ በዮሐንስ ወንጌል 13 እንደምናየው የደቀ መዛሙርቱ እግር ያጠበው ትህትና ለማሳየት ነው ይባላል። እውነትም ነው፣ ግን ከዛ ሁኔታ የምንማረው የእውነተኛ ፍቅር ባህርያትን ነው። እውነተኛ ፍቅር በተንኮል በአመፅ የሚሸነፍ አይደለም። ይሁዳ እንደሚሸጠው እነ ጴጥሮስ እንደሚክዱት እያወቀ ነው ተነስቶ እግራቸውን ያጠበው። እና እውነተኛ ፍቅር ደግሞ የሚያነፃ ፍቅር ነው፣ ይቅርባይ ፍቅር ነው። ስለዚህ ፍቅርን ያሳየበትን ጭምር መሆኑን እንገነዘባለን። እንግዲህ ሐሙስ ጌቴሰማኒ ነው፣ ሲቃተት ሲማልድ የነበረበት ነው። የዓርቡን ደግሞ እናቃለን። ሁሉ ነገር ተለውጦ ሆሳዕና ያለው ሁሉ ስቀለው አስወግደው እያለ መጮህ ጀምሯል። ስለዚህ በሆሳዕና አትታመኑ በስቅለውም ተስፋ ትቁረጡ፣ እላለሁ እኔ። ብዙ ጊዜ በተለይ ብዙ ጊዜ መሪዎች የሆኑ ሰዎች ወይም የምንመራ የምናገለግል ሰዎች የህዝብ ፓብሊክ ኦፒኒየን ይለዋወጣል። በደርግ ዘመን የአባ የሚባል ድርጅት ነበር። በጣም ወጣቱ በሙሉ የተቀበለው በከተማም በገጠርም። እና ማሱ ይላሉ ሰፊው ህዝብ ለማለት ማስ ይላሉ። በኋላ ነገሮች ተለወጡ እና የአባዎች እስር ቤት ሲገቡ ሲሞቱ ማሱን ያመነ ጉሜ ዘገነ ብለዋል። አብዛኛው ሰው ወደ አሸነፈው ወይም ያሸነፈው ወደሚመስለው ነው የሚያጋድለው። እንግዲህ ሆሳና ያለው የህዝብ አርብ ዕለት ደግሞ በካህናት አለቆች፣ በህዝብ አለቆች ተባብሎ ተታለው ስቀለው አስወግደው ብሎ መጮሁ ጀምሯል። በዛን ቀን ክርስቶስ በመስቀል ላይ ሲውል ከእናቱ ማርያም ከመግደላዊቱ ማርያም እና ከተወሰኑ ሴቶች በስተቀር ከደቀ መዛሙርቱ ዮሐንስ ብቻ ባጠገቡ ነበር። ዙሪያው በጠላት የሆነ ነው። የተፈጸመበትም በጣም አሳዛኝ ድርጊት ነው። በዛ ሁኔታ ውስጥ ሆኖ በጣር ውስጥ ሆኖ ኤሎሄ ኤሎሄ፣ ላማ ሰበቅተኒ አምላኪ አምላኪ ለምን ተውከኝ ብሎ በሚጮኸበት የእኛን ሁሉ ኃጢአት ተሸክሞ በመስቀል ላይ በስቃይ ነፍሱን ከመስጠቱ በፊት ግን አንድ ነገር ብሎ ነበር። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ስለኛ የማለደበት የጸለየበትና ፍቅሩንም ደግሞ የገለጠበት ነው። ስለዚህ በአይሁድ ሴራ በሮማውያን ኢፍታዊነት ምክንያቱም የሮማ ጲላጦስ ክርስቶስ ንጹሕ መሆኑን እያወቀ ሕዝቡን ያባበሉ ሕዝቡን ያነሳሱ የካህናት አለቆች እና የህዝብ አለቆች እነሱ ይህን ሰው ብትፈታ የቄሳር ወዳጅ አይደለም ሲሉት ለፖለቲካ ትርፍ ተብሎ ለስልጣን ተብሎ እንዴት ፍትህ እንደሚዛባ የሚያሳየን አንድ ምሳሌ ነው። ስለዚህ እሱ እጁን ታጠበ። የጲላጦስ ቅድ ንጽህና ይባላል። የውሸት ነው። እጁን ታጥቦ ግን ገርፎ ነው አሳልፎ የሰጠውና እነሱ እኔ ከዚህ ሰው ደም ንጹ ነኝ ሲል ደሙ በእኛና በልጆቻችን ላይ ይሁን ብለዋል። በእነዚህ ሰዎች መዘዝ ምክንያት እንደምታውቁ በታሪክ ውስጥ ወደ ስድስት ሚሊዮን አይሁዶች ተጨፍጭፈዋል። ብዙ መከራና ስቃይ እስከዛሬም አለ። አንዳንድ ጊዜ ቤት ወላጅ ወይም አንድ ጀነሬሽን የሚያደርገው ችግር ለሌላ ሁሉ እንደሚተላልፍ የሚያሳየን ነው። ይሄ እንግዲህ እሱ በጦር ለወጉት በቃላትም ለተዘበቱበት ምሕረትን እና ይቅርታን ለምነዋል። በጣር ላይ ያለ በጭካኔ ላይ በጭካኔ እሱን በሚያጠቁት ሰዎች ላይ ለሚያጠቁ ሰዎች ምሕረትን ጠይቋል። ከዚህም የተነሳ ኢፍትሐዊነት፣ ቂምን፣ በቀልን፣ ተንኮልን፣ ሴራን ክርስቶስ በመስቀሉ ሽሯቸዋል፣ አምክነዋቸዋል። የፍቅር ሀያልነት የተገለጠበት የክርስቶስ ድርጊትና መስቀል። እንግዲህ እኛም እንደ ሕዝብ ይህንኑ የፍቅር ይቅርታና የምሕረትን መንፈስ ወደ ሌሎች ሰዎች የምናጋባ መሆን አለብን። መከዳት ምን ያህል አስቸጋሪ እንደሆነ በወዳጆቻችን የተከዳን በክፉ ቀን ሰዎች ገለል ያደረጉን ሰዎች እናውቃለን። የመከዳት ስቃይ የውስጥ ስቃይ ነው፣ ሰቆቃ ነው እና መናቅና ፈተና እና የሞጣርን እነዚህ ሁሉ ጉልበታቸው በትንሳኤው ዕለት ተሸነፈ። ስለዚህ ተንኮልም፣ ቅናትም ቅኝነትም፣ እና የሐሰት ክስም የሐሰት ምስክርም ያ ሁሉ ተባብሮ ያንን ነገር ያደረጉት ሰዎች ሁሉ ክርስቶስ ሞትን አሸንፎ ሲነሳ በትንሣኤው ጊዜ የጥላቻ ኃይል፣ የተንኮል ጉልበት፣ የበቀል ፍላጎት በትንሣኤው የተዋጡና የተሸነፉ ናቸው። ክርስቶስ እውነት በገነበት ስፍራ እነዚህ የጨለማ ህያላት አቅማቸው የተሰበረ ይሆናል። ምክንያቱም የእርሱን አርአያነት ስለምንከተል እናም በዚህ የእውነት ብርሃን እየተመራን እኛ ደግሞ በዓሉን ስናከብር እንደዚሁ ለተለምዶ ሳይሆን ሌላ ጊዜ ማድረግ አለብንም ቢሆን የተራቡትን ማብላት፣ የታረዙትን ማልበስ፣ የታሰሩትንም መጠየቅ፣ ለተሰደዱ ማለድ፣ ለሀገራችንም ሰላም መጸለይ በህዝባችን መካከልም እንደዚህ አይነቶቹ መጥፎ ነገሮች ሳይሆኑ ምህረት፣ ይቅርባይነት እንዲኖር ማሰብ አለብን። ትንሣኤ በክርስትና ሃይማኖት ውስጥ ሞት ወይ መውጊያ ወዴት አለ? ሲኦል ሆይ ድል መንሳት እየት አለ? የተባለበት ጳውሎስ እንደ መንጓደድ እንደ ሽለላ እንደ ፉክራ የጠቀሰው እግዚአብሔር አብ የሞትን ጣር አጥፍቶ ልጁን አስነሳው። ክርስቶስ በመስቀል ላይ ከተሰቀለ በኋላ አውርዶ ሲቀብሩት ቀባሪዎቹ በሐሰት የከሰሱት ነው የወነጀሉት። ከተቀበረ በኋላም አላመኑ። ስለዚህ ወደ ጵላጦስ ሄደው ይሄ ሰውዬ እነሳለሁ ብለዋል፣ መቃብሩን አስጠብቅልን ብለዋል እና እሱም በጣም ተናዶ ስለነበረ ጠባቂ ያላችሁ አስጠብቁ ብለዋል። ስለዚህ ትልቅ ድንጋይ አንከባለው ገጠመው። ምክንያቱም መቃብሩ ፓብሊክ መቃብር አይደለም። አርማትያስ ዮሴፍ የሚባል ሀብታም ባለጠጋ በራሱ እርሻ ውስጥ ለራሱ በአሳነፀው መቃብር ነው ጌታ የተቀበረው። ልከኛ ሀገር አሁን ደብረ ሊባኖስ ሰዎች የራሳቸው መቃብር እንደሚኖራቸው አንድ ሁ ሙቭድ ዘ ስቶን ብሎ የጻፈ ሰው አለ። ካዲ የነበረ ሰው ነው። መጽሐፍ ቅዱስን እያነበበ ሊያፈርስ ሲያነብስ እዚህ ጋር ሲደርስ ለመሆኑ ድንጋዩን ማን ያንከባልለው? ምክንያቱም በድንጋዩን ማን ያንከባልልናል ብሎ ነው የሄዱት። በትንሣኤ ማለዳ የሄዱ ሴቶች ጌታን አስከሬኑ ሽቱ ሊቀቡ የፈለጉት ግን ድንጋዩ ተንከባሉ ነው ያገኙት። ማን ነው የሚያንከባልለው? ያ ሰው ያ ጥናት ሲያደረግ በአርኪኦሎጂም ጭምር ነው የተደግፈው እና ብዙ ቶን የሚመዝን ነው መግጠሙ ብቻ ሳይሆን ማህተም ተደርጎበታል። በወታደር ይጠበቃል። እሑድ ማለዳ ጎህ ከመቅደዱ በፊት የጌታ መልአክ ከሰማይ ሲወርድ የምድር መናወጥ ሆነ፣ ድንጋዩም ተፈነገለ፣ አንከባለለው መልአኩ። ክርስቶስ ኦልሬዲ ተነስቷል የለም። ስለዚህ ትንሣኤውን ያዩ ሰዎች ያው የሆኑት በስሜታቸው ውስጥ ተፈጥረው እናቃለን። ግን ይሄ ማለት ምን ማለት ነው በእውነተኛ ህይወት ውስጥ በህይወታችን ውስጥ የሞቱ ናቸው፣ ተስፋ የቆረጥንባቸው፣ በቃ አለቀ የምንላቸው ነገሮች ሁሉ የክርስቶስ ትንሣኤ ለዛ ሁሉ ተስፋ ቢስ ለሆነ ነገር ተስፋ የሚሆነን ነው። አብርሃም መጽሐፉ እንደሚለው በሮሚ አራት ላይ አብርሃም እድሜ ባለፈ ጊዜ ዘርን ለማግኘት ልጅ ለመውለድ በተፈጥሮ በማይቻልበት ሁኔታና ጊዜ ውስጥ በሱም በባለቤቱ ማለት ነው አመነ ይላል። ምን አመነ? እግዚአብሔር የሌለውን እንዳለ አድርጎ የሚቆጥር ይሄንን ሁሉ ፍጥረት ከምንም የፈጠረ አምላክ ነው፣ ለሙታን ህይወትን የሚሰጥ አምላክ ነው ብሎ አመነ። የትንሣኤ አምላክ ነው። ለዚህ ነው በክርስትና ህይወት ውስጥ የክርስቶስ ትንሣኤ የድል አድራጊነት ነው፣ የተስፋ ነው፣ የአዲስ ህይወት ጅማሬ ነው። አሮጌው ሁሉ አልፏል፣ እነሆ ሁሉ አዲስ ሆኗል የተባለው ለዚህ ነው። እንግዲህ ክርስቶስ ከሙታን ተለይቶ ተነስተዋል። ለአንቀላፉት በኩራት ሆኖ ተነስተዋል። የክርስቶስ ትንሣኤ ክርስቶስ የተናገረውን ያደረገውን ሁሉ እንደ ማህተም ማረጋገጫ ነው። በኃይል የእግዚአብሔር ልጅ ሆኖ ተገለጠ የሚለው ከባህሪው የእግዚአብሔር ልጅ ቢሆንም በሰዎች ፊት ግን በህያውነት በትንሣኤ በመነሳቱ እኛም ክርስቲያኖች በክርስቶስ አምነን የምንኖር ከሞት ከእርሱ ጋር እንነሳለን ስለሚል ክርስቶስ እንደሞተና እንደተነሳ ካመናችሁ እኛንም ከእርሱ ጋር ያመጣችኋል ብሎ መጽሐፍ ቅዱስ እንደሚናገር የትንሣኤውን በዓል በምናከብርበት ጊዜ በተለወጠ ህይወት፣ በታደሰ ህይወት፣ አሮጌውንን ነገር ባሸነፈ ህይወት የጠቀስናቸውን እንደ ቂም፣ እንደ በቀል፣ እንደ ተንኮል እና ቁስለኝነትና ምሬትን አሸንፈን በአዲስ ህይወት በተስፋ እንድንመላለስ ይሁን እላለሁ። እግዚአብሔር አገራችንን ይባርክ። ትንሣኤውን መልካም ትንሣኤ ይሁንልን። እግዚአብሔር በጎ በጎውን ነገሩ በምድራችን ላይ ያምጣ። እነዚህን ቅድም የጠቀስናቸውን አይነ ነገሮች ደግሞ ከእያንዳንዱ ሰው ልቦና የመፋቅ የማስወገድ አቅም ያለው አምላክ ስለሆነ እኛንም በእርሱ ምሕረት በእሱ ረራሄ በእሱ ፍቅር ይሙላን እላለሁ። እንደ ክርስቲያኖች ክርስቲያን ተስፋ አይቆርጥም የሚባለው አንዱ ከዚህ ጋር የተያያዘ ነው። ለምን የትንሣኤ አምላክ አለ። አበቃ ሲባል ህይወትን የሚሰጥ አምላክ አለ። ሙታንን የሚያስነሳ በሚያስነሳ ስለምናምን ነው እንጂ ሞት ተሰምቶን ነበረ። ጳውሎስ እንደሚለው እግዚአብሔር ሙታንን የሚያስነሳ ህይወትን የሚሰጥ አምላክ ስለሆነ የትንሣኤ በጌታ ክርስቶስ በእኛም ሄት ውስጥ የሞቱትን ነገሮች ትንሣኤ እንዲሰጣቸው እንዲሁም በሀገራችንም በጎ ያህሎኑ ለጥሩ ህይወት የማይመቹ ነገሮችን ከኛ ውስጥ እንዲያስወግድ እና ሁላችንም ታድሰን በአዲስ ህይወት በአዲስ ኃይል እና ጉልበት ለእርስ በርስ ፍቅር በአንድነት ለመኖር እና አገራችን ከደህንነትም ጭምር ለማላቀቅ ከሁለንተናዊ ደህንነት ደህንነት አለ አንዳንድ ጊዜ ሁለንተናዊ ነው ደህንነት ከአእምሮም ከስሜትም በሁሉም መልክ ኃጢአተኛ ሲበዛ አገር ትጎሳቁላለች እግዚአብሔር የሚፈሩ ሰዎች ሲበዙ ደግሞ አገር እንደምትነሳ መጽሐፍ ቅዱስ ስለሚነግረን፣ እንግዲህ በትንሣኤው እነዚህ ጥላቻ ኃይል፣ የተንኮል ጉልበት፣ የበቀል ፍላጎት ሁሉ ስለተዋጡ እነሱን በአሸነፈ ህይወት እንድንመላለስ እግዚአብሔር ያግዘን እላለው። አሁንም ደግሜ መልካም የትንሣኤ በዓል